ተዘጋጁ፣ ንቁ፣ እንዳትሳቀቁ። ንስሐና እንባ። ሰላም፣ ጤና ይስጥልኝ ውድ ኢትዮጵያውያን፣ የዛሪስታ ላብ ቤተሰቦች፣ በተለያየ ዓለም የምትኖሩ እህት ወንድሞቼ በሙሉ በልዑል እግዚአብሔር ስም እንደምሰንበታችሁ፣ እንዴት ናችሁ? ሁሉ መልካም? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ሰሞኑን ጉዞ ላይ ነበርኩ። አሁን እንደ እግዚአብሔር ፈቃድ ወዳለበት ቦታ ተመልሻለሁ። ባላችሁበት ሁሉ ሰላም ሁኑልኝ። የእግዚአብሔር ሰላም ከሁላችን ጋር ይሁን። እናም ዛሬ አዲስ መልእክት ይዤ መጥቻለሁ። ንስሐና እንባ፣ ተዘጋጁ ንቁ እንዳትሳቀቁ በሚል ርዕስ መጥቻለሁ። እናም በመሄድበት ያገኘኋቸው አባቶች የነገሩኝ ስለ ሀገሪቱ ሁኔታ አሁን ስላለው አዲስ የተቋቋመው ፋኖ ነው በሚለው ስም ስላለውም ነገር እና ስለ እውነተኞቹ አርበኞችና ጀግኖች ስለ አባቶቻችንም ስለ ጉዞውም እንደ እግዚአብሔር ፈቃድ የምንነጋገር ይሆናል ማለት ነው። ከዚህ ጋር ማስጠንቀቂያ መናገር የምፈልገው ለሚሳለቅና ለሚዘባበት ሰው ይሄ መልእክት ስለማይሆን ቀድማችሁ መውጣት ትችላላችሁ። ከዚያ ውጭ ግን እስከዛሬ እየተከታተላችሁኝ የምትገኙ እህት ወንድሞቼ በሙሉ አሁን ጳጳሱን በመድረክ ላይ ቢናገር ካባ የለበሱትን በመድረክ ቢበዙ የዛሬ ዓመት ታኅሣሥ አካባቢ ላይ እንደሚመጡና ናላችሁን እንደሚያዞሩት ሰውነታችን እንደሚበጠብጡት ከአባቶቻችን የተነገረኝን መልእክት ሙሉን ነግሪያችሁ ነበረ። ሌሎች ደግሞ እንደነ ዲያቆን ዮርዳኖስ ያሉ መምህራን ደግሞ እግዚአብሔር በደንብ የሰጣቸውን መንፈሳዊ አገልግሎት የሚጠቀሙ ወንድሞች ደግሞ ሪኮመንድ አድርገው ምን ነበር እንድንጠነቀቅ በጣም መክረውናል። ነግረውናል ልብ ያለው ሰምቷል ሌላኛው ደግሞ ትንሽ ጫፍ በመያዝ ወደ ራሱ አላማ የአበውን መልእክት በመለወጥ የሚናጥ ወጣትና ደግሞ የዋዎቹን አይምሯቸው ውስጥ ማመንታት እንዲፈጠር የሚያደርጉም አሉ ስለዚህ በማስተዋል ልብ በማለት እንድትከታተሉኝ ስል በትትና ጠይቃችኋለሁ ንስሐና እንባ ስለ ንስሐ እስከ ዛሬ አባቶቻችን ነግረውናል እግዚአብሔር በወንጌሉ አንድ ቃል ተናግሯል ምንድነው የተናገረው? ይህ ቃል ይህ የመንግስት ወንጌል ምስክር ይሆን ዘንድ በዓለም ሁሉ ይሰበካል። በግልጽ ነው የምነግራችሁ፣ ይህ የመንግስት ወንጌል ምስክር ይሆንበት ዘንድ ለሰው በዓለም ሁሉ ይሰበካል። እንግዲህ በዚህ የማህበራዊ ሚዲያ ዓለም የምንጠቀምበት ቲክቶክ፣ ፌስቡክ፣ ዩቲዩብ፣ ኢንስታግራም ወዘተረፍ፣ ብቻ ብዙ ሚዲያ አለ። በዛ ሚዲያ ሁሉ ሰዎች እግዚአብሔር መልካም ልቡና የሰጣቸው መልካሙን ሲያስተላልፉበት፣ አረመኔዎቹ ደግሞ ክፋትን፣ ሴራንና ተንኮልን፣ እልቂትና ፍጅትን ያስተላልፉበታል። እንደዚህም ያ ክፋት ሁሉ እየተተላለፈ ደግሞ መልካም የሆነ የሰው ልጅ እንዲመለስ ቤተ ክርስቲያን በአካባቢው ባይኖር ዘመኑ ባመጣው ቴክኖሎጂ ምክንያት ካለበት ከቤቱ ድረስ የእግዚአብሔር መልእክት እየደረሰ ነው። ስለዚህ ልብ ብላችሁ ልትሰሙ አስተውላችሁ ልታዳምጡ ይገባል። እናም ይህ የመንግስት ወንጌል ምስክር እንዲሆንባቸው ለሚያምኑትም ለማያምኑትም ይዳረሳል። ካባ የለበሱት ሻሽ የተመጠሙት ተኩላዎቹ ቤተክርስቲያንን ይጠሏታል፣ አይወዷትም። እመብርሃንን ይጠሏታል፣ ይረግሟታል። ግን የተማሩት ይህንን ቃል እንዲናገሩ የሆኑት የእመብርሃንን ስም እየጠሩ ነበር። ለዚህ ነው ዳዊት ሲናገር ክፉ አመፀኛና ትቢታም የበላበትን ወጭት ይሰብራል። ክፎች አረመኔዎችም በሰው ዘንድ ያሳወቀቻቸውን እንጀራ ያበላቻቸውን ቅድስት ቤተክርስቲያንን እመብርሃንን ክደው ሕዝቡን እንዲካድ ያደርጉታል። በዛ በላይ ደግሞ እኛ ስላላወቅን እዚህ ላይ በጣም ክርስቲያኖቹ ወንድሞቼ ስለመቤታችን ቤዛዊት ትባላለች አትባልም ብሎ ስለተናገረው ሳይሆን የአባታችንን የብፁዕ አቡነ እንድርያስን መልእክት በመሸራረፍ ክደት እንዳለበት አድርገው የሚናገሩ ሰዎች አሉና በዚህ አካባቢ ቅር የተሰኛችሁ ካላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ የበላይ ጠባቂ ናቸው። ገዳም ለገዳም የሚንከራተቱ ስለ ሊቃውንቱ ፊት ለፊት የሚናገሩ ሊቅ አባት ናቸው። እናትና ልጁ ተዋህደዋል በሚሉት እመቤታችን መለኮት ናት ብለው እንደ ካቶሊክ ያምናሉ ብለው የሚያስጠጉ እና እዛ ጋር ለማገናኘት የፈለጉ ሰዎች አሉ። ልክ ናቸው። እናትና ልጁ ተዋህደዋል። እግዚአብሔር አሉ። አዎ በአንድነቱ በሶስትነቱ የሚጠራበት ስሙ ስለሆነ ክርስቶስ እና እመቤታችንን ተዋህደዋል። መዋሃድ ማለት እንዴት ነው? ክርስቶስ ከእመቤታችን ሲወለድ ከነፍሷ ነፍስ ነስቶ ከስጋዋ ስጋ ነስቶ ነው። ውህደት ማለት ይሄ ነው። ስጋ ከመለኮት ጋራ ተዋሃደ ስንል ፍም ከብረት ጋር እንደመሆን ማለት ነው። በስጋ ስናየው እሺ የምር እሳትና በእሳት የነደደ በእሳት ቀይ የሆነ ብረት እሳቱ ይታያል፣ ይሞቃል። እዛ ውስጥ ግን ያለውን እሳቱን ለይቶ ማውጣት ይቻላል ከብረቱ። ብረቱን ከእሳቱ መለየት ይቻላል። ውደት ማለት ይሄ ነው። ሌላው በየቤታችሁ ያለውን አንድ ነገር ልንገራችሁ። ለዚህ ምሳሌ ላይሆን ይችላል፣ ግን ያንዳንዱ የሚሞቅ በቃ የሚያቃጥል ነገር እሱ ስቶፕሽ ስቶፕ በሉት ስቶፕ አለ አይደል? ነዷል በጣም ቀይ ሆኖ ፍሙኗል። እነዛ ገመዶቹ ነደው ማለት ነው። መጀመሪያ ላይ እኮ ዝም ብሎ ነበር፣ ግን ያንን የሞቀውን የሚያቃጥለውን እሳት ከብረቱ ለይታችሁ ማስቀመጥና ማብራራት ትችላላችሁ። የሰው ልጅ አይደለም የስላሴን ምስጢር መርምሮ ሊያውቅ ሊረዳ ይቅርና ከአባቶቹ የተማረውን ከመንፈስ ቅዱስ የተረዳውን ይዞ ከሄደ ደግሞ በትትና ብዙ የተሰወረ ምስጢር ያገኛል። ከዛ ውጭ ግን በፍልስፍና በሚዲያው ምን በማለት ብዙ እንትን እላለሁ ብሎ ክፎች በሚመኙት መንገድና ክፎች በሚያግዙት መንገድ ሂዶ እፈላሰፋለሁ ቢል አይደለም የመቤታችንና የክርስቶስን ነገር የገዛ ባህሪውን አያውቀው። በዓለም ላይ ብዙ ፈላስፋ፣ ሳይንቲስት ሲነገር ሰምታችሁ ታውቃላችሁ። ግን በዓለማችን ላይ ስለ ራሱ ያጠና ስለራሱ የተናገረ ማንም የለም። ዳዊት ንጉሱ ግን እንዲህ አለ፣ አንሰ እፄ አኮ ሰብእ ምኑን በሀበሰብ ወትሑት በውስተ ህዝብ። እኔ ትል ነኝ ሰው አይደለሁም፣ በሰዎች ዘንድም በህዝብ በአህዛብ ዘንድም የተናኩነኝ አለ። ንጉስ ሲሆን በትሕትና ተናግሯል። የእግዚአብሔርን በመጀመሪያ ደረጃ መያዝ ያለባችሁ ትክክለኛ የኦርቶዶክሳዊ ተዋህዶ ሃይማኖት ልጅ የሆነና ኢትዮጵያዊ መልክ ያለው ሰው የመጀመሪያ ምግባሩ ትትና። ከዛ ውጭ ግን ቤተክርስቲያን ውስጥ የተሰገሰጉት አረመኔዎች፣ ክፎች አሁን ሚዲያ ላይ የምናያቸውን መናፍቃን ፈልፍለዋቸዋል። በተለይ የቴዎሎጂ የሚባል ትምህርት ወደ ኢትዮጵያ ከገባ በኋላ መናፍቃን በማሽን ነው ዩኒቨርሲቲ ውስጥ እየተፈለፈሉ የወጡት ያሉት ማለት ነው። ኤቲዮሎጂ እኮ በሞላው እዚህ በሮሜ ስምንት ሰላሳ አራት እያለ ምናምን እያለ በጥቅስ የሚፋጀው እንጂ በሊቃውንት በትርጓሜ በጉባኤ የተማረው እኮ አይልም። ጌታ ያውቀዋል። ይሄ ለእሱ ምንጭ ነው። ሊቃውንት እኮ አባይ ጣና ማለት ናቸው። አባይን ያላየ በምንጭ ይደነቃል እንዲሉ አለ። ጥራዝ ነጠቁን ለምደን ሊቃውንት የሉም እያልኩ አይደለም። እዚህ ለይቅርታ አድርጉልኝ። አባታችን አቡነ እንድርያስ ሲናገሩ ሚዲያውን መናፍቅ መጀመሪያ ላይ መናፈቆቹ ናቸው ቆርጠው ያወጡት እኮ እነማ እንዳወጡት እኮ ማየት ትችላላችሁ ከዛ ሌላኛው ደግሞ የኛ እንዴት ነው እያለ ማተባስሮ ደግሞ የሚንቀለቀላለ ዝቅ ብላ አይጠይቅም እንዴ አዎ የምንበላው ስጋ ከመቤታችን የተገኘ ስጋ ነው የምንጠጣው ደምም ከመቤታችን የተገኘ ደም ነው ያሳ ንጹህ ደም ስለሆነ እኮ ነው ከነፍሷ ነፍስ ነስቶ ከስጋዋ ስጋ ነስቶ ነው የወጣው ያ ከእመቤታችን የተነሳው ስጋ ነው በቀራኔው አደባባይ ላይ የተሰቀለ። ይሄ ማለት ግን እመቤታችን የምስጢሩ ተካፋይ ናት እንጂ ከሱ ያገኘነው ስጋ የተዋሃደው መለኮት ያን ያም ሙቀት ነፍስ የሌለው ሙቀት ያልተለየው መለኮት ነው። ዮሴፍና ኒቆዲሞስ ክርስቶስን ሲገንዙት ሙቀት ነበረው መለኮት ከስጋ ጋር ስለነበረ ነፍስ ግን አልነበረውም። ወደ ሲኦል ወርዷል። ያ መለኮት ያልተለየው ነፍስ ግን የሌለው ስጋ ከመቤታችን የተገኘው፣ ይህም ሌላ ምስጢር ነው። ዲያቆኑ ተንስቶ ለጸሎት ያለው ነብይ ሆኖ ነፍስ ነው። መለኮት አይታተትም ተተርጉሞ አይደረስበትም። ለዚህም ማስረጃ ቅዱስ ዮሐንስ ወልደ ነጎድጓድ ቀዳሚው ቃል ወውቱ ቃል ብሎ ሲጀምር ይህንን ምስጢር የዮርዳኖስን የውቅያኖስን ወንዝ የእግዚአብሔር መልአክ በሰባራ እንቁላል እየቀዳ ወደ ውጭ ሲደፋ አየው። ዮሐንስም ሂዶ አንተ ሰው ምን ብለ ነው ይነን የውቅያኖስን ውሃ በዚህ ጨልፈህ ትጨርሰዋለህ ይለዋል። እኔስ ፍጡሩን አንተ የፈጣሪን ነገር ተመራምሬ ያገኛሉ ብለህ ጀምር ይላል። በዚህም እግዚአብሔር እስከ አቅሙ እንዲገልጽለት ተማጸነት። ትናና እግዚአብሔር ባንድም በሌላም ያስተምራል። ስለዚህ የሊቃውንቱን በተለይ የዚህ የሥጋዌ ነገር እጅግ ነው የምርቅን ለማናውቅ ግዝ ለማናውቅ በተለይ ከሊቃውንትና ከአባቶቻችን ስር ላልቆየነ ብዙ ምእመናን የስጋዊ ነገር ይረቃል፣ ላይምሮም ይከብዳል። ያን እንዲገለጽልን በትትና እግዚአብሔርን መጠየቅ መቻል አለብን። ንሳ መግባት ማንባት በእንባ እግዚአብሔርን የጠየቀ የተሰወረ ምስጢር ይገለጽለታል። እሺ የምር አባታችን እኮ እነዚያም በማያውቀው መንገድ የሚናጠው ቆራርጦ እንትን ይላል እንጂ እህል ይበሉ ነበረ እንደሰው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና እናቱ እግዝእትነ ማርያም ግን በውስጣቸው ያለው ንጽሐ ባህሪ የሚበሉትን እህል በላም መልክ እንዲወጣ ያደርገዋል እንጂ እንደ ሰው ሽንት ቤት ሄደው አይቀመጡም ነበረ። አዎ እውነት ነው። ለዚህም ቃል ኪዳን በሀገራችን በኢትዮጵያ የእመቤታችን የእግዝእትነ ማርያም ወዳጅ የሆነው ቅዱስ ጊዮርጊስ ዘጋስጫ ይሄንን ቃል ኪዳን ተሰጥቷል። የእመቤታችን ስም ሽንት ቤት ሲቀመጥ ምን እያለም እየጠራ እንደው በየቦታው ቦታ እንኳን አትመርጥም አለችው። የአንቺ ስም ከአትፌ እንዲጠፋ አልፈልግም፣ ይህንን ነገር አስወግጅልኝ አላት። ልቁ ቅዱስ ጊዮርጊስ ዘጋ ስጫ ኢትዮጵያዊው እሷም ቃል ኪዳን ሰጠችው። ቅዱስ ጊዮርጊስ ዘጋ ስጫም ያን ቃል ኪዳን ከተቀበለ በኋላ እንደ ሰው አይፀዳዳም ነበር። እሷም መሆኗን ያም ቃል ኪዳን መሰጠቱን በቅዱስ ጊዮርጊስ ዘጋ ስጫ መረዳት እንችላለን። ስለዚህ እኛ በተለያየ ቦታ የምንኖር ክርስቲያኖች አሁን የፈተና ጊዜ ነው። እንዳትሳቀቁ፣ እንዳትፈሩ። አባት እየመረጣችሁ ጠይቁ። ሚዲያ ላይ የታየው ሻሽ የጠመጠመው ሁሉ አባት አይደለም። በፍሬያቸው ታውቋቸዋላችሁ እንደተባለ በፍሬያቸው መርምሩ። የከበዳችሁን እንደ ማርቲን ሉተር ልጆች በድፍረት ከማብጠልጠል ይልቅ በትህትና መጠየቅ ጥሩ ነው። ይህንን ስላችሁ መተቸት የሚችል ቃል እንኳን ለይተን እንቀበል ለማለት ነው እንጂ ያውቃለሁ እያልኳችሁ አይደለም። አላውቅም። እግዚአብሔር የተመሰገነ ይሁን። አለማወቄን አውቀዋለሁ በደንብ የደደብ ነኝ። ጽድቅ አለኝ ያላችሁ ኃጢአተኛ ነኝ። ግን ደግሞ መስማት ያለባችሁ እህት ወንድሞች፣ መረዳት ያለባችሁ መስማት ስላለባችሁ በምንታዌ በመከፋፈል እንዳትሰቃዩ ስል ይህንን መልእክት አዘጋጅቼላችኋለሁ። እናም አሁንም የከፋ ነገር እየተሴረ ነው። ይሄ ሰውዬ ከመጣ ወዲህ ዋን ነው ኢትዮጵያን ለመከፋፈል ቤተክርስቲያንን ካላት ካላተረማመሱ ስለማይሳካላቸው እውነተኛ የአባቶችን መልእክት አጣመው በሆነ ነገር በማድረግ ክርስቲያኑ ኮንፊዚሽን እንዲፈጠርበት በማድረግ በደህንነት ቢሮና በመንግስት ደግሞ ታቅዶና ታስቦ የተሰራውን ስራ ለፓስተሮቹ በመናገር እንትንዊት እንዲመስል ማድረግ እንደዚህ አይነት ነገር በጣም የተለመደ ሆኗል አሁን ኢትዮጵያ ውስጥ። ስለዚህ ለቤተ ክርስቲያን ለራሳችን የምንጸልይበት ለሀገራችን የምናለቅስበት ጊዜ መሆኑ ልንረዳ ይገባል። በዚህ ላይ ስለ ፋኖ በግንቦት በግንቦት ወር ጉባኤ አድርገው አንድ ላይ ተሰበሰቡ። ደስ ያላለኝን አሁን እዚህ ላይ አሁን አንተ ባንዳና የምትሉ ሰዎች አጠፉ ፋኖ እኮ ኢትዮጵያዊ ነው። ቢያንስ እዛ በምትሄዱበት ሁሉ እንደው አሁን በግንቦት መሰረት ይጣላል። ትግሎ የጀመረው ድሮ ነው አትበለኝ። አሁንም አንድነት የለም። ያለው ስቃይ ከየቤቱ ነው። አሁ ከአሁን በፊትም የተሰራ ቪዲዮ ማየት ትችላላችሁ። እሳት ያለ ከቤት ነው። አሁን እሳቱ ገና ከቤት ነው። ልክ የሆኑት አርበኞቻችን ልክ በሆነው ጊዜ ይመጣሉ። አሁን እየታገሉ ምክንያት እኮ ነው። ጊዜ እኮ ኃጢያተኛንም እኮ ለምክንያት ያስነሳዋል እኮ። ህዝብ ሲያምጽ አማጺ መሪ ነው የሚልክበት ህዝብ ደግ ሲሆን ሲያለቅስ፣ ሲያነባ አዎ እንባ የሚያብስ መንግስት መሪ ይሰጠዋል። ለአማጽ ህዝብ ደግሞ በአመፁ እየተገደለ የሚሳለቅበትን ይሰጠዋል። ልክ አሁን እንዳለንበት ማለት ነው። ሽኩቻ በግንቦት መሰረት አይጣልም ነበረ። እንዲህ ማድረጋችሁ ጥሩ አይደለም። ከዛ ውጭ አንድ ሁኑ አሁን ያላችሁት በዚህ ሰውዬ እግር እንገባለን ብላችሁ ካሰባችሁ ካሰባችሁ አንድ ሁኑ፣ እግዚአብሔር የሚለውጠው ነገር ይኖራል። ከዛ ውጭ ግን እናንተ እያመጣችሁ የምንዝባዝንኬ ነው ለምትሉት ሰሜኑ ክፍል እንዳለመታደል ሆኖ ተኳሽ፣ እንደ መታደል ሆኖም ተኳሽ፣ እንዳለመታደል ሆኖ ያልኩት ይታኮሳል። አርበኛ ነው፣ በልፍስፍስ ይገደላል። በቃ ባልታሰበ ተልካሻ ነገር ይወድቃል። ጀግና ይጥለው የማይረባ ነው። የሚያበላሽበት እኩል በቃ ያዘምራል። ገቢያውን እንደሚያጠግብ ስኬትን ይሰጣል። ለዛ ለሚፈልገው ለዛ እንደው አልፏ የሆነ ብቻ ይመጣና አንድ መሰሬ ነው ሁዱ ቆብ የሚልበት በዛ የሆነ ሰው በለፋበት ግር አሁን ያም የልቡን በልቡ ይዞ ያም የልቡን በልቡ ይዞ ከአንገት በላይ ነው ሰው ሁሉ የሚያወገው ብሶቱን የሚናገርለት ወዳጅ የሚሰማው የለም። በዚህ ምክንያት ሰው ብቻውን ሆኖ ብቻውን እያበደ ነው፣ ብቻውን ታሟል የሚረዳው የለም። በቤተክርስቲያን መጽናኛ አገኘው ሲል የሚያውቅ ይበዛል ። አንዳንድ ጊዜ ይሄ ሚዲያ ባይመጣ አላል። በተለይ ደጋግ የሆኑትን ሌላ ሀገር የሚኖሩት እናት አባቶች፣ እህት ወንድሞችን የተማረ የሚባለውንና የዚህ የቴክኖሎጂውን መንገድ የሚጠቀመውን ሰው እየፈተነ ያለ ስለሆነ ማለት ነው። በዛ በላይ ደግሞ ቤተክርስቲያንን ለመበታተን አሁን የቤተክርስቲያን ሰው መሰል ሆኖ መታየት የጀመሩ ትክክለኞቹ መምህራን ትክክለኞቹ አባቶች የቀን ስራ ይሰራሉ። የመጽሐፍ መምህር፣ የድጓ መምህር፣ ያቋቋም መምህሩ ነው። በተለይ እንደውም በቅጥር ደረጃ የመጽሐፍ መምህር ይሻላል በቃ ካለው ሁሉም በቅጥር ደረጃ የመጽሐፍ መምህር ይሻላል። አንደኛ ተደራሽነቱም ወደ ከተማ ስለሆነ ቦታ አይታጣም። ከዛ ውጭ የድጓ መምህር፣ ያቋቋም መምህር፣ የዝማሬ የቅዳሴ መምህር ብዙ የግሉን ስራ እየሰራ ቋጠሮ እየተሸከሙ ያሉ መምራን አሉ። መጽሐፋቸውን ሁሉ ሌባ የሚቀማቸው መምራን አሉ። የሚማሩበት መቃብር ቤት ላይ መጽሐፋቸውን የሚዘርፏቸው ወንበዴዎች የበዙበት ጊዜ ላይ ነው ያለነው። ስለዚህ የነሱ መገፋት ማዕት ያበዛብናልና ማዕትና ስቃይ በእኛ ላይ እንዳይጸና ማልቀስ ማንባት ያስፈልግናል። መዘጋጀት ግድ ይለናል። አሁን የሚዘጋጅ ሰውና ንጹህ ልብስ የሚለብስ ሰው፣ መልካሙን የሚያደርግ ሰው መከራና ማዕት ሲመጣ አይደነግጥም። ለምን? ስራው ንጹህ ስለሆነ ደግነቱ፣ ኩል አድርጎ ንጹህ አድርጎ ኩልል አድርጎ ጥርት አድርጎ እንዲያልፈው እግዚአብሔር ያደርገዋል፣ ያነጸዋል፣ ይጠብቀዋል። ስለተዘጋጀ ስለነቃ ስላወቀ ንስሐ ስለገባ ስላዘነ ማለት ነው። ስለዚህ እኛ አዝነን አንብተን ወደ እግዚአብሔር ከተመለስን የሐዘኑ ቀን አጥሮ መልካም ጊዜ ይመጣል። በእውነት ከተመለስን በእውነት አንድ ከሆን አሁን የሚማከሩት የሚመክሩት በትግል ላይ ያሉት ሁሉ ውጤታቸው ሸጋ ይሆናል። ከዛ ውጭ ግን ትግል እኮ አለ ጎበዝ፣ ትግል እኮ አለ። በታሪክም እናውቃለን እኮ ግን የትግል መጨረሻው እንዲያምር ነው መጫን በዛም ስትሄድ ውጋ፣ በዚህም ስትሄድ ውጋ የሚል ድምፅ መስማት ያስፈራል። ግን የጦርነቱ ማብቂያ ሰላም፣ የተገፉ ነጻ የሚወጡበት እንዲሆን መጸለይ ያስፈልጋል። የምትታገሉትም እንዲጸልዩ። ትግላችንን እንደ ዳዊት አድርግልን። በበረሃ እየተሰቃያችሁ የእውነት አንድነት ይኖራችሁ። በምክር ብላችሁ ጓደኛችሁ ናት። ጓደኛውን የከዳ መሬት ይከደዋል። ወዳጁን የከዳ መሬት ይከደዋል፣ ሰማይ ይደፋበታል። እግዚአብሔር ኃያል ነው። አይደለም የሚበላን የተበላን ያወጣል። እውነቴን ነው የምላችሁ። ስለዚህ መልካም የምታደርጉ እህት ወንድሞችም በተለያየ ቦታ ያላችሁ ለቤተ ክርስቲያን ለምታምኑበት ነገር መልካሙን ሁሉ አድርጉ። አካውንት አስቀምጭላችኋለሁ። የክርስቶስ ሰምራም እንግዲህ ግንቦት 12 እንሄዳለን ለእግዚአብሔር ፈቃድ ስለዚህ የዛን ጊዜም የማገኛቸው አሉ፣ እዛ አካባቢም የሚረዱ ገዳማትና ቤተክርስቲያን አሉ። ማድረስ የምትፈልጉት ወንድሞቼ አድርሱልኝ። ሌላኛው ደግሞ በውስጥ መስመር መልእክት አስቀምጡልኝ። እዛም በሚሄድበት ለአባቶችም የምትረዱ አልባሳትም የምትገዙ ለግልም የሚሆን ልብስ እየገዛችሁ እየረዳችሁ ያላችሁ እህት ወንድሞቼ መብርሃን ስጦታችሁን በፊቷ ትቀበልልኝ በእግዚአብሔር ፊት ሞገስን አስጥታ ቃል ኪዳኑ አይለያችሁ አይለይን ላለው እና አሁንም መልካሙን ነገር ከዛሬ ጀምሮ ስለተመለስኩ ማለት ነው መሳተፍ ትችላላችሁ። እና በውስጥ መስመር የመጽሐፍ ስማችሁን አብራችሁ ጻፉልኝ። አስቢደል ለወለዘ የትቀነኝ ነው። ላገለገለ ደሞዝ ይገባዋል። እናንተ መልካሙን ስታደርጉ ለቤተ ክርስቲያን የሰጣችሁት ዕጣን፣ ጠዋፍ፣ ዘቢብ በሚቀበሉኝ ሰዓት ስማችሁን አንስተው ጸሎት ሳያደርጉ ፈጽሞ አይቀበሉኝም። ለግል አባቶችም ለእናቶችም ደግሞ ገዝተ አድርስ ብላችሁኝ ገዝቼ ሳድርስ እነሱ ዝም ብሎ አይቀበሉኝም። ማነው ያደረገው፣ ማነው የሰጠ፣ ማነው አድርስ ያለ ብለው ስማችሁን ጠይቀው አቡነ ዘበሰማያት ይደግሙላችኋል። ሁልጊዜም መቁጠሪያቸውን ሲይዙ የእግዚአብሔር ደጅ ሲቆሙ የጸሎት መጽሐፋቸውን ሲገልጹ እቀብ ህይወቶም ወስረ ኃጢያቶም እያሉ ያስቧቸዋል። ይህንን ሳያደርጉ ምግብም ከሆነ አይበሉም፣ ልብስም ከሆነ አይለብሱም። ለምን ቢባል መጽዋች ገንዘቡን ይሰጣል። ከመጽዋች ደግሞ በጸሎቱ የመጸወተውን እግዚአብሔር ጸሎቱን እንዲሰማው ኃጢያቱን እንዲያስተሰርይለት እድሜ ለንስሐ ዘመን ለፍሳሐ እንዲሰጠው ይቆማሉ። የቤተክርስቲያን ስርዓቷም መንገዷም ይሄ ስለሆነ ማለት ነውና መልካም በሆነው መንገድ እየተሳተፋችሁ ያላችሁ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ እግዚአብሔር ይስጥልኝ። አሁንም በጣም አስፈላጊ ስለሆነ ተሳተፉ ላለው እመብርሃን በነፍስ በስጋ ትጠብቅልኝ። ስለተከታተላችሁኝ በእውነት እጅግ አድርጌ አመሰግናለሁ እና ይሄ ቪዲዮ መሳተፍ ለሚችሉ ወንድሞች ሁሉ እንዲደርስ አጋሩልኝ እያልኩ ለዛሬ በትንሹም ቢሆን ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። ብዙን ጊዜ ከማህበራዊ ሚዲያ ያልተገኘሁት እና የማልገኘው ወጣ ስለምል ነው። በጣም ይቅርታላለው ላለው። እንግዲህ እንደ እግዚአብሔር ፈቃድ ባለውበት ጊዜ እንደዚህ እንገናኛለን፣ እንጫወታለን። እመብርሃን በነፍስ በስጋ ትጠብቅልኝ። እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ይቆየን። እግዚአብሔር ያክብርልኝ።